በጣም ደስ ብሎናል ከምንላችሁ በላይ። ሶፊ ግን በጣም አስተዋይና ምርጥ ሴት መሆኗን ያወኩት በቃ እያንዳንዱን ሰው ሰዓት ላይ ሁላችንም ጠርታ ይህን ፕሮግራም እንድንሳተፍ አድርገናለች። አንድ ጊዜ ለሶፊ ምን ይገባታል? አሰላሙ አሊኩም ውድ፣ እንዴት የተጫዋወትን የተዝናናን እንጆ እያደረግን ያለ ነው። ምግቡ ደግሞ በቃ ባንጠግብ እምነት ለመናገር ማቆም አልፈለግንም ነበር፣ ግን ወዳችን ሞላ ተሸገርን እንጂ በጣም ብሉኝ ብሉኝ የሚል ቤተሰብ ቤተሰብ በዚህ ደግሞ መጥቻለሁ ተመልሼ ማለት ነው ፍጽ ሰላም ብለው ስለው እምቢ አለ ማለት ነው አዲስ ገቢ ይመስለኛል እሱ እና ዛሬ ሜሪዬ የራሱ ኮንደስ አለሽ የኔነት እንደው ራሱን አድርግሽ ማለት ነው በቃ ኡፍ እስከምትለው ማዲያ ማለት ነው እንደ ኬሻ እንደ መዳበራ እንደ መጣቀጣቆ ነው ይበላችሁ ሴትዮ ማለት ነው እና ምግቡ ስጣፍጥ ስጣፍጥ ከነ እጆ ነው የሚያስበላ ብላለችና ሶፊያ ስትጀመር ባለመዋናት ከዚህ በፊትም አይተኛል ቆንጅዬ በጣም ማለት ነውና በ በጣም ባለመዋ ሴት እንደሆነች ነው እኔ ራሴ የሚያውቀው፣ እና ከፍዋድ ነው የሚባለው ባለ ቤቱ የነበረ እንግዲህ አሁንም ባይኖረውም እና ከሱ ጋር የነበረች ጊዜ ራሱ ጎደኞቹን ጠርታ እንደዚህ ስታስፈትረው በጣም ጎበዝ ጎበዝ ጀግና እንደሆነች ነው እና አሁንም ቢሆን ከምር ማለት ነው በራሱ እንደዚህ መግቡ ሰርታ ከደጅ ሳታመጣ በቃ ሴት ማለት እንደዚህ ነው። እሺ፣ ሴቶች ማለት ነው ከአንዳንዱ ሴቶች ተማሩ። ከደጅ የምታመጠው መግብ ማለት ነው ሲጀመረው ከቤት ነው የሚመጣ ከቤት ነው የምትሰራ እንደ ሜሪ እንደ ጽጌ አይነቶች። አቤቱ ብራቸው ያለቀ ወደጅ ነው እንግዲህ እና ዳንኤል ደግሞ ሩታዬ አብሬሽ አብሪሽ ሳጎርሳት ማለት ነው፣ ቅናት ይዞት ተነስቶ ተምር ወስዶ አላጎረሳት። አፉ ላይ አፉ ላይ እያደረገ አነሳት ማለት ነው። ቅናት እኮ ነው የሚያንገበግባቸው። ደግሞ አቤት ከመፍታቆ ጎድ ጎድ ቤተሰቦች እና የማን ድምቀት የማን ቤት ድምቀት ነው? መግቡ ስም ይበልጠው ቤት ውስጥ የማን ነው ድምቀቱን፣ ካላችሁ ሁለቱ ቦታም ደስ ይላል። ገርማቸው ነገር አንድ ይሄ ሁሉ አንድ ቦታ ቢሰበስቡ ደግሞ አስ ቦታ አንድ ቤት ራሱ አይችልም ማለት ነው። እና እውነት ማለት ሶፍያ በጣም ጥሩ ሴት ነች ማለት እሷ ተጠርታ ማለት ሌላ ሰው ነበር፣ እነዚህ ነበር እንደውም አዘጋጅቶ የሚያስፈትሮት የነበረ እና እሷ በራሶ የጾም ጊዜ ላይ ጠርታ ጓደኞቹን እስላም፣ ክርስታን እንደዚህ ተሰብስባ ስታስፈትረው ደግሞ በጣም ደስ ይላል ማለት ነው። አንድነት ማለት እንደዚህ ነው። እውነት በጣም ደስ የሚለው ነገሮች ናቸው። እና እኔ እንዲህ አላቅም አቅም ሁላችሁም እንዲህ ቢሆኑ በየቤቱ በቃ ባለንበት እንደዚህ ቢሆኑ። ለነገሩ እኮ ሀገራችን ውስጥ እንደዚህ ነው። ይሄ ሚዲያ ላይ ነው። በቃ በብዛት ማለት ጥላቻ ይበዛ እንጂ ከምር አንዳንዶቹ አሁን ሀገራችን ላይ እንጃ አላውቅም የሆኔ የሆኔ ቦታ ቦታ ጣልጣል የተደረገች ቦታ እንደው እንደዚህ አይነቶች ነገር ካለው ነው እንጂ ሁሉም በቃ እስላም ክርስቲያን ሳይሉ ማለት ሳል እንትን ሳይሉ ሳይለያዩ ነው እንደዚህ አብራቸው በልተው አብራቸው ጠጥታቸው እንትልምሎት። አንዳንዶቹ አሁን እዚህ ሚዲያ ላይ እግዚኦ የምንለው ነገር እና በቃ የምወራ ነገር ብዙ ነገር አለ ማለት ነው። ግን አገራችን ላይ እንደዚህ ነው። አሁን ሜሪ ሜሪ ጋር ይመለስና ማለት ነው። በልታ በልታ ኡፍ እያለሽ ነው ኡፍ እያለ ምን ነው እናት ያለም ምን ነገ ሆን እኮ ሆድ ለዛ እኮ ነው። እንደዚህ ተንቦክ በከሽ ቀረሽ ደጉ ጎሆነሽ ማለት ነው። ሜሪ አራት ነሽ ትንሽ ቢ ከምሬ ነውና እና ማለት ነው። ለነገሩ ሶፍያ ልጆች ስለሌለት ምን በላ የለም። እነዚህ ትትራፎቹን እንግዲህ በፍስተላ አድርጋ ትስጠሽ ትስጠሽና ቤት ውስጥ ሆነሽ በአንዳንዱ እየበላሽ እንግዲህ አዎ የአብርሽ እና የሩታም ሰርግ እየደረሰ ስለሆነ፣ እስከዛ ድረስ ሁለት ቀን ነው ሶስት ቀን ነው የቀረሽ ዱባይ ለመምጣት። አሁን በዚህ ሆዲሽ ማነው የምችለሽ ነው? ማነው የምችለሽ ዱባይ ውስጥ መጥተሽ ማለት ነው። እስቲ ዩ ተንበርክ ከው ማለት ነው። እና ዛሬ ድራማው እንግዲህ ሌላ ቤትም ላምጣላችሁ። ውይ ውይ ውይ ውይ! ዛሬ የተለቀቀ የዳንኤል ቤትም የተለቀቀ ነገር። እረፉ እረፉ እረፉ! አይወራም አይወራም። እናንተ እንደዚህ ሂጂ፣ ሩታን በቃ ልቧን ልታስደነግጠው ልጅቷን በቃ ልትገላ ነው መሰለኝ። አብሪሽ እረፍ ግን እረፍ፣ እረፍ። እና ሶፍያ በዚህ አጋጣሚ እኔ በጣም ሳላደንቅሽ አላልፍንም። እና እኔ ጃግና ሴት በርቺ፣ ጠንክሬ የእውነት ሴት ልጅ እንደዚህ ጠንካራ ሆና ስትገኝ ከምሬ ነው በጣም ነው ደስ ይለኛል። ሶፍያ ምን አለ እንዳሳለፈችው፣ ምን ውስጥ እንደነበረችው ሁላችሁም ታውቃላችሁ። እዚህ ዛሬ ግን እንደዚህ ጠንካራ ሆና ማለት ነው የራሷን ነገር ጀምራ እንደዚህ ሆና በቃ ጓደኞች አሰብስበህ ጠንካራ ሆና ስትገኝ እኔ ደስ ይለኛል ማለት ነው። እና ሁላችሁም ሴቶች እንደዚህ ሆኑ፣ እሺ ወንድ ሲሄድ ወንድ ስለሚመጣ ማለት ነው። እና አታለቃቅሱ ብዬ ነው በዚህ በዚህ ምክር የሚሰጣችሁ እንደዛ ነው። ለማንኛውም እንግዲህ የዛሬ ዓመት ይበላችሁ፣ ይህ ፍቅር ደግሞ አብዝቶ አብዝቶ አብዝቶ ይስጣችሁ። ሌላችሁም ከዚህ ተምሮ ከዚህ አይቶ የሚባሉን አልቆ ጠፍቶ አንድነት ይስጥን እግዚአብሔር ማለት ነው። ሰላማችሁ ብዙ ስትበላ ሽልጦ አላለም ማለት ነው። ሽልጦ አለ እኮ ሽልጦ አንተ ሽልጥ እና አንተ ሽልጥ ማለቴ ቀርታ አንተ

እኔ የዛሬ ነፍሳቸው አይማርም ከምር ማለት ነው። ጽጌና ሩታን እንዴት እንዳስደነገጡት እንዴት እንዳስሮሮጡት ማለት ነው። እንግዲህ ማን ነው እሱ? ኢሳይቅ ነው። ኢሳይቅ ትልቅ ሰው መስሎ ከዛም በኋላ እነሱ ላይ ሽከም አድርጎት ወደቀ። ሲወርቆ እንግዲህ እብድ መሰላቸው መሰለኝና፣ ኧረ በስመአብ እናንተ ይቺ አብረሺ ይችል ልጅ እኮ በቃ አገኘት። አብረሽ ሩታን በጣም አገረኘት በዚህ ፕራንክ ማለት ነው። ተመቸው መሰለኝ፣ ደጋግሞ ደጋግሞ ነው በዚህ አይነቶች ነገሮች ፕራንክ የሚያደርገው በወንዶች ነገሮች በቃ ኒንጃ። ከዚህ በፊት በሶስት ሰው ራስ አክምቤል እስከሚገባ ድረስ አንተ፣ ከምር እናንተ፣ የሚያስደነግጠ እንደው አብረሽን እረር የሚያደርገው ነገሮችን ደግሞ ታመጣልሃለች ሩታ ማለት ነው። ጠብቀው ዳንኤል ቤት የተለቀቀ ነገሮች ያስቃል ግን መጨረሻ ላይ